ሰላም ሰላም ውድና የተከበራችሁ አድማይ ተመልካቾች እንደምን አላችሁ በዚህ ሰዓት በዚህ ቪዲዮ ላጋራችሁ የመጣሁት የምሳሌ ድራማን ነው ቪዲዮን በማየት አብራችሁን ቆይታ እንድታደርጉ ስልጋበዝኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ላስታውሳችሁ ልጋብዛችሁ ወደድኩ ቪዲዮንም ላይክ ማድረግ እንዳትረሱ ስለምታበረታቱን ከልብ አመሰግናለሁ ዝና ሞገስን ለማግኘት በአሰበው መንገድ ስላልተሳካለት፣ ማለትም በዳጣ በኩል እሷን በመከታተል በዛ መንገድ ካገኘት በሚል ሞክሮ ነበር፣ አልተሳካም። በብሩክን በኩል እንዲሁ አለ፣ አልተሳካም። አሁን እንግዲህ እራሱን ችሎ በራሱ ባሰበው መንገድ ሊያፋልገው እንደሚያገኘው ወስኖ ቁጭ ብሎ አስቦ አሰላስሎ ባቀደው እቅድ እንግዲህ በዛ መሰረት የሚረዳውን የሚተባበረውን ባለሙያ ደውሎ ሲያናገር አድምጠን ነበር። እንግዲህ ያም ባለሙያ ያው ነገሩ ሞገስ ማነው ዝና የጠየቀው ጥያቄ ያው ህገወጥ ነው። ያንን ሊያደርግ የማይቻለው ነገር ነው። ሆኖም ግን ያው ባለውለታ አይነህ በሚል እንግዲህ አባትህንም አውቃለው ውለታህን የማረሳው የምረሳው አይደለም፣ እንዲ አንዲ በሚል ህግ ጥሶ እንግዲህ ህገወጥ የሆነ ስራ ለሱ ሰርቶለታል ማለት ነው። ተባብሮታል። በዛ መሰረት እንግዲህ ያ ምንድ ነው ያው ሞገስ እና ሉላ ባሉበት አካባቢ ሸሽተው በተደበቁበት በተቀመጡበት አካባቢ ያው ለመገልገያ ብር ያስፈልጋቸዋል እና የሚያወጡትም ከዛ አካባቢ ነው እና ካሉበት ቢያንስ የት እንዳሉ ከየት አካባቢ እንዳወጡ፣ በዛ መንገድ እንግዲህ ላገኘው እችላለሁ፣ ያለበትን መውጫ መግቢያውን በዛ በኩል ብቃኝ ይሻላል ብሎ እንዳሰበው እንግዲህ ስማርቱ ዝና በዛ መሰረት እንግዲህ እዛ አካባቢውን እየቃኘ እየተከታተለ እንግዲህ ብዙም ሳይቆይ ወዲያው አግኝቶት ነበር። እንዳለውም ከዛው ብር ለማውጣት ሞገስ ሲሄድ ከማህሌት ጋዝና ሄዶ እዛ አካባቢውን እየቃኘ ነበር። እንደውም ማህሌት ተስፋ ልታስቆርጠው ላታገኛት ላታገኘው ትችላለ፣ ሉላም አብራው ላትሆን ትችላለች እያለች ተስፋ የሚያስቆርጥ ነገር ስትናገር እንግዲህ የሚችለው እሷን ነው። ንዴቱን የሚወጣው በእሷ ነው እና እየሰደባትም እየተቆጣትም እንዲህ አይነት ተስፋ አስቆራጭ ነገር እንዳትናገሪ እንዳልሰማሽ፣ ሁለተኛ እገድልሻለሁ እያላት ማይላት፣ ማይናገራት፣ ማይሰድባት ነገር የለም እንግዲህ እሷም ያን ስድቡን ቁጣውን ሁሉ ችላ፣ ያው ለጥቅም ብላ እንግዲህ አራቀችውም አብራው እየሰራች ነው። እናም ሞገስን ከቅርብ ርቀት ያው እንደ ልማዱ ገንዘብ ሲያወጣ አይተውት ተከታትለው አድ ነው እንግዲህ ደርሰው ነበር። ከዛም ዝናም ያው ተከታትሎ ሮጦ ሊይዘው ሲል ያው ሞገስም ዝናን አይቶ እንግዲህ ሸሽቶ እራሱን እንግዲህ ለማምለጥ ሙከራ አድርጎ ነበር። ዝናም እንግዲህ የሚቻል ስለ አይደለ ንዴት ንዴት ነው። ሉላን አቶ የቆየበት ጊዜ ራሱ በጣም ከባድ ጊዜ ነው እንግዲህ ያሳለፈው። ከዛም የተነሳ ሁሉ ነገር ሊጋፈጥ እንግዲህ ወስኗል። መሞት ካለብኝም ልሙት በሚል ቆርጦ ተነስቷል። ለዛም እንግዲህ በጣም ሮጦ ሲከታተለው እና ሲደርስበት ያው ሞገስም እራሱን ለመከላከል ያንን ሽጉጥ አውጥቶ በዛም ሊያስፈራራው ሲሞክር ያው እንግዲህ እዚህ ጋር የተመለከት ነው። ዝና ያው ስለቆረጠ ከሞትኩም ልሙት ለሉላ ስል እሷን አጥቼ ከምኖር እንደው መሞት ይሻለኛል ብሎ ስለሄደ ሽጉጡንም አውጥቶ ቢያቀባብልም ቢያስፈራራውም እሱ ምንም ሊፈራም አልቻለ። እንደውም ግደለኝ እያለ ነበር ፊት ለፊት እና ሽጉጥ የያዘው ሞገስ ራሱ ወደኋላ እያፈገፈገ እየሸሸ ሽጉጥ ያላዘው፣ ግን እየደነፋ ግደለኝ እያለ እየተከተለው በዛ ሂደት እንግዲህ ማህሌትም ከኋላ ከኋላ እንዳይመታክ እንዳይገልክ እያለች ስትለማመጥ በእሷ ተናዶ ዝና እሷን ወደዛ ምናምን እያላት ሲያችን አጋጣሚ እንግዲህ ሞገስ ተጠቅሞ እንደገና እግሬ አውጪኝ ሲል እንደሮጠ ተመልክተን ነበር። ያው ሞገስ እዚህ ጋር ቢመታውም ዝናን ላይ ተኩሶ ቢገድለውም ወንጀለኛ ነው የሚሆነው። ዞሮ ዞሮ ከሉላ ርቆ በእስር ቤት ነው ጊዜውን የሚያሳልፈው። ያ ማለት እንደውም ለሞገስ ለዝና ጥሩ እድል ነው የሚሆነው። ሞገስ ዝናን ቢመታው ዝና ምናልባት ሊያገግም ሊድን ይችላል። ዞሮ ደግሞ ሉላን ሊያገኛት ይችላል። ሞገስ ግን በእስር ቤት ይበሰብሳል። ስለሆነም ያም እንዳይሆን ነው እንግዲህ ሳይተኩስ አስፈራርቶት ብቻ እንዲሸሽም በማድረግ ስላልተሳካለት ያው ራሱ ሸሽቶ እንደገና አምልጦ እንደገናም ደግሞ ያው ከሱ እይታ ውጪ ስላይደለ እንደገናም ሊይዘኝ ይችላል ፕላስ ደግሞ ያለንበትንም አካባቢ አውቀዋልና ብሎ ለዳጣም ደውሎ እርዳታቸውን እየፈለገ ነበር። እንግዲህ ዳጣም መጥቼ እንመጣለን፣ እንረዳሃለን፣ ከብሩክ ጋር እንመጣለን እያለችው ነበር። እንግዲህ በዚህ ሂደት ነው እንግዲህ ድራማው የተጠናቀቀው። ያው በቀጣይ ብሩክም ደርሶ አግዞት እንግዲህ ከዝና ብሩክን ያስጥለው ይሆን? ያው ኦልሬዲ አካባቢውን አይቷል። መውጫ መግቢያቸውን የት እንዳሉ አውቋል። ያው ከዚህ በኋላ አይለቀውም። አንድ ነገር ካላደረገ ወይ ብሩክ ሞገስን ካልገደለው ወይ ራሱ ካልሞተ ወይ አንድ በቃ ሰው ካልሞተ እያለ ነው። ቆርጧል። በቃ ወንድ ልጅ ቆረጠ ሆኗል፣ ዝና ማለት ነው። ምንም ለምንም የሚሳሳ አይደለም። እንግዲህ በዚህ ሂደት ነበር የተጠናቀቀው። በሌላ በኩል ቅድስና ብሩክ በቤት ውስጥ እንግዲህ የተጨዋወቱ ከባለፈውም ቀጥሎ ያው አልጋውን አንጥፊ ብሏትም ነበር ተከትሏትም ወደ ክፍል ገብቶ እንግዲህ ቂጧን ጀብስ ያደርግም ነበር። እሷም ያ ምት ለሷ በጣም ደስ ብሏት፣ እንዴት እንዲህ አደረገ? ምክንያቱም እዛ ቤት እንግዲህ ስድስት አመት ገደማ ኖራለች። እንደዚህ አይነት ነገር አድርጎ የሚያውቅ ሰው አይደለም። በጣም ጨዋ የሆነ ሰው ነው። እና አሁን ይሄን ማድረጉ በቃ ይፈልገኛል ይወደኛል ማለት ነው እያለች እንግዲህ ስለተመታች ራሱ በጣም ደስ ብሏት፣ በቃ እጅግ በጣም ደስ ብሏት። በዛ ሀሳብ እያሰላሰለች በዛው በሳሎን ነበረች። እሱም እንደገና መጥቶም ወደ ሳሎን እያዋራት ምክንያቱም ከዚህ በፊት ያው ባል ማን እንደሆነ ጓደኛ የመወደው ጓደኛ አለኝ፣ እሱ ግን አያውቅም፣ እኔ ግን ወደዋለው ላገባውም ፈልጋለው እያለች የተናገረችው ነገር ባይምሮ ስላለ እሱ ያው ሌላ ሰው መስሎታል ግን ይገምቷልም ምክንያቱም ከምታሳየው አክት ከምታደርገው ነገር ገምቷል እናም ያ ሰው አለ አላልሹም ወይ እሱን ነው ወይም እምታገቢውም እያለ እየጠየቃት ነበር እሷም አው እሱን ነው ግን እሱ አያውቅም እያለች እንግዲህ በቃ አጋጣሚውን ሁሉ ተጠቅማ እንዲያውቅ ወይ በግልጽም ለመናገርም ፈርታለች። ግን እንዲገምት ቢያንስ እንዲደርስበት እና የእሱ እንዲያደርጋት ፈልጋለች። ያው የሴት ወጉ ነውና ከአንደበቷ አውጥታ እንደዚህ ብላ ባትጠይቅም አንዳንድ ፍንጮችን ሰጥተዋለች። እሱም ያው ተረድቷል። በዚህ ሂደት ላይ ደግሞ እያሉ ዳጣ መታ እንግዲህ ወሬያቸውን አቆርፍዳ ነበር አቋርጣቸው ነበር ሌላው ሉላ በቤት ሆና ሞገስ እንግዲህ መጣው ብሎ ብር ለማውጣት ብሎ በሄደ ጊዜ እሷ በቤት ውስጥ ሆና እየተጠባበቀችው ባለች ሰዓት እንግዲህ ልቧ ነግሯት፣ በጣም ፍርሃት ውስጥ ሆና ስትደውልለትም ነበር እና እንግዲህ እሱም ማነገረሽ ተገርሞ እንግዲህ ምን ሰማሽ ማነገረሽ እያለ ነበር እና ያለበትንም ሁኔታ አልነገራትም። ያው ለእሷ ለነ ዳጣ እና ያው ብሩክ መተው እንዲረዱት ለነሱ ነገር እንጂ ለእሷ አላሳወቀም። ግን ልቧ ነግሯት ነበር። እዚህ ጋር እንግዲህ የምንረዳው እውነተኛ ፍቅር ባለበት በጥንዶች መሀል የአንዱን ጉዳት ለአንዱ በቃ ይረዳል። ተራርቀውም እንኳን ቢሆኑ ሊደርስበት ስላለውም ነገር ሁሉ የመረዳት ልክ እንደ ወላጅ የልጅን እንደሚረዳ ያህል እውነተኛ ፍቅር ያላቸው ጥንዶች፣ እግዚአብሔር ያጣመራቸው ጥንዶች አንድ ሆኖ በልብ በሀሳብም አንድ አይነት የሆኑ ጥንዶች እንግዲህ የአንዳቸው ተለያይተውም እንኳን ቢሆኑ በሆነ አጋጣሚ ሊደርስባቸው ስላለው ነገር አንዳቸው የሚረዱበትን ነገር ያን ነው እንግዲህ ያስተዋል። ነው ኦልሬዲ ሉላ ሞገስ ናት ዝና ግን ያው በግድ በጉልበት በሀይል ተጠቅሞ ሲጀመርም ሉላን ከሞገስ ቀማ አሁንም ደግሞ እንደገና እውነተኛ ፍቅር ነውና ልቧ አልቆረጠም እና ምንም የተድላ ኑሮ ብትኖርም ግን ጨቁኗት ነው የሚያኖራት ምንም ነገር ከማንም እንዳትገናኝ አድርጎ ያ ሁሉም ሆኖ እንደው ነፃነት ሁሉ እንኳን ባይነፍጋት ነፃነት ሰጥቷት እንኳን እንደ ልቧን ብትሆንም ልቧ ያለው የመጀመሪያ ፍቅረኛዋ ሞገስ ጋር ነው። መቼም ቢሆን እሱ በህይወት ካለ አትተወውም። ሲጀመር እዛ ህይወት ውስጥም የገባችው ለሱ ስለሆነ እሱን የምትረሳበት ምንም ምክንያት የለም። እናም ደግሞ ሳትወድ በግድ ነው እንደዛ አይነት ህይወት ውስጥም የገባችው። ከዛም የተነሳ እንግዲህ ያው ጊዜው ደርሶ በምክንያት እንደገና ተገናኙ። እንደገና ነጠላት። አሁንም እንግዲህ እንደገና ተገናኝተዋል። አሁን እንግዲህ እንደገና ተሳክቶለት ዝና ሉላን ይወስዳት ይሆን ? ሞገስንስ ይበቀለው ይሆን የሚለውን እንግዲህ በቀጣይ ክፍል ነው የምናየው ማለት ነው። በዚህ ክፍል የቃኘነው ይህንን ይመስላል። እጅግ ልብ አንጠልጣይ የሆነ ድራማ ነው። በብዙ ግንዛቤ በመስጠት በማዝናናትም በጣም ተወዳጅ የሆነ ድራማ ሆኗል። እናም በቀጣይ ቀጣዩን ክፍል የምናጋራችሁ ይሆናል። በዚህ ቪዲዮ እንግዲህ የቃኝ ነው ይህንን ነው። እስካሁን አብራችሁን ቆይታ ስላደረጋችሁ ከልብ አመሰግናለሁ። በያላችሁበት ደህና ሆኑልን ባይ